ሰኔ 10 2017። ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። ሰበር ዜናዎችን ይዤ ቀርብ ያለው የሰዓቱን አበይትና ሰበር ዜናዎችን እንደሚከተለው አቀርባለሁ። በቅድሚያም አርዕስተ ዜናዎችን በማስቀደም እጀምራለሁ። ጀነራል አያናቱራ ቱራ ላይ መለስ ወደ ሰማይ ቤት መሄዱ ተረጋገጠ። በጎንደር ፋኖች ጥቃት ምክንያት በከፍተኛ ሁኔታ ቆስሎ ሆስፒታል ገብቶ የነበረው የአገዛዙ አገዛዙ በጦር ሜዳ የሚመካበት ጀነራል አያናቱራ ቱራ መሞቱ ተረጋግጧል ሲል የጎንደር ፋኖ በመግለጫም አሳውቋል። ዝርዝር ዘገባ ይዘንበታል። በጎንደር ሌላ ሰበር ዜናም ተሰምቷል። ይህ ፋኖ ኃይሎችን ከርቶ ከጓደኛው ጸዳሉ ጋር ለመንግስት ሲዋጋ የከረመው ቆራጦ በፋኖ ጥይት ከትላንት ወዲያ በነበረው ውጊያ ከተመታ በኋላ ዛሬ እግሩን በሕክምናም ተቆርጦ በዊልቸር ሲንቀሳቀስ ታይቷል። ከዚህ ጋር በተያያዘም መረጃ ይዘናል። በሌላ በኩል በአማራ ክልል የሚደረገው ውጊያ ተጠናክሮ እንደቀጠለ ነው። የአገዛዙ ጦር ከላ ይዞ በሚገኝበት ስፍራ የፋኖ ኃይሎች መብረቂያ የምት በማድረስ በርካታውን ሙትና ቁስለኛም እንዳደረጉት የመረጃ ምንጮች ተናግረዋል። በሌላ በኩል የአገዛዙ ጦር አፈ ሙዛዙረን እርሰ በራሱ ሲጠባበስ እንደ እንደነበረም መረጃዎች ደርሰውናል። በጥቅሉ ከአማራ ክልል የተሰሙ የግንባር መረጃዎችን ይዘናል፣ እናስደምጣቸዋለን የወለጋ አማሮች ዛሬ በአስከፊ ሁኔታ ስለመጨፍጨፋቸው እንዲሆን የ የፋኖ ኃይሎች ከፍተኛ የኮማንዶ ጦር ስለማስመረቃቸው ከመረጃዎቻችን መካከል ናቸው። ስለ ጎንደሯ ሄሊኮፍተርም በመጨረሻም እውነታው ታውቋል ዝርዝር ዘገባ ይዘንበታል። አንድ ከፍተኛ የክልል ባለስልጣን የብልጽግና ፓርቲ ኃላፊ ሀገር ጥሎ ሊኮበልል ሲሞክር በደህንነት አካላት ተይዞ ከሀገር እንዳይወጡ መከልከላቸውንም ሰምተናል። በዝርዝር የያዝነው መረጃ አለ። ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምንቆያችሁ ከላይ ባርስተ ዜና ያድምጡ ትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝብ የትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ሳበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድለህዝብ ህዝብ ልጆች ድለ ጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅ ናችሁ። በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩን። ቀዳሚ ወደ ደረግኩት ዘገባ አልፋለሁ። ሲዳማ ክልል የብልጽግና ፓርቲ ኃላፊ ሀገር ጥሎ ሊኮበለል ሲሞክር በደህንነት አካላት ተይዘውም ከሀገር እንዳይወጡ ተከለከሉ። የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ የሆኑት አቶ አብርሃም ማርሻሎም አርብ ማታ ከሀገር ወጥተው ሊኮበልሉ ቦሌ ዓለም አቀፍ አየር ማረፊያ ቢደርሱም በደህንነት ሰዎች አማካኝነት ተይዘው ጥያቄዎች ካነሱላቸው በኋላ በመጨረሻም ሰዓት ከሀገር እንዳይወጡ ከልክለው ወደ ሐዋሳ እንዲመለሱም እንዳደረጓቸው ነው መረጃው የደረሰ አቶ አብርሃም ማርሻሎ ለሚመለከተው አካል ሳያሳውቆም ወደ አሜሪካ ለመጓዝ የተንቀሳቀሱት ለምን እንደሆነ ማረጋገጥ ያልተቻለ ሲሆን ለመውጣት ከመሞከራቸው አስቀድመው በርከት ያሉ የውጭ ሀገር የሚገኙ ዲያስፖራዎች ጋር ያደረገው የዋትሳፕ ጥሪዎች እንዳለም ለማወቅ ችለናል። ሰሞኑን የክልሉ የሰላም ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ከክልሉ ርዕሰ መስተዳድር አቶ ደስታ ሌዴሞ ጋር የፖለቲካ ሽኩቻ ውስጥ በመግባታቸው ከስልጣን ወርደው መታሰራቸው ይታወሳል። አቶ አለማየሁ ተጠረጠሩበት ተብለው የቀረበባቸው የሙስና ባለስልጣናት መባለግ ክሶች ከአቶ ደስታሌ ዳሞ አቶ አብርሃም ጋር በትብብር የፈጸሙት እንደሆነ በስፋት ይታምናል በርካታ መረጃዎችም ወጥተውባቸዋል። ለዚህም ማስረጃ ሊሆኑ የሚችሉት ሰነዶች አቶ አለማየሁ ከመታሰራቸው በፊት ለአንዳንድ ሰዎች ሲናገሩም እንደነበር ማረጋገጥ ችለናል ሲሉ የመረጃ ምንጮም ይጠቁማሉ። የብልጽግና ጽህፈት ቤት ኃላፊው ወደ አሜሪካ ለመጓዝ ለመያዝ ቦሊ አየር ማረፊያ የደረሱትም ሆነ በደህንነቱ ክፍል እንዳይወጡ የታገዱት ከዚህ ከሰሞኑን የክልሉ ፖለቲካ ሁኔታ አቶ አለማየሁ እያወጣ ካለው በሰነድ የተደገፈ ሚስጢራዊ መረጃ ጋር ሊያያዝ እንደሚችልም መረጃዎች ደርሰውናል። ወደ ሌሎች ዘገባዎች አልፋለሁ። የወለጋ አማራዎች ዛሬ መጨፍጨፋ ተፈጸመባቸው። በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዴ ወረዳ ወረጃ አርሶ ቀበሌ ትላንትና ሰኔ 9 2017 ዓ ም የኦነግ ሸኔ ኃይሎች በከፈቱት ጥቃት በርካታ ቁጥር ያላቸው የአማራ ተወላጆች በአሰቃቂ ሁኔታ መገደላቸው ተሰምተዋል። ይህንን ጭፍጨፋ እየተፈጸመው በአካባቢው ሰፍሮ የነበረው ራሱን መከላከያ ሰራዊት በሚል የሚጠራው የአገዛዙ ኃይል ማህበረሰቡ የሚሆን የእንጨት ዱላ እንኳን እንዳይይዝ አድርጎ ትጥቅ ካስፈታ በኋላ በድንገት ቀጠናውን ለቆ በመውጣቱ ነው ሲሉ ሚዲያችን ያነጋገራቸው ከጥቃቱ በተአምር የተረፉ የአካባቢው ነዋሪዎች ገልጸዋል። በመከላከያ ስም የሚንቀሳቀሰው ኃይል የአማራ ተወላጆችን እያሳደደ ትጥቅ ያስፈታል። ኦነግ ሸኔ የሚሉት የአገዛዙም አባሪ ኃይል ደግሞ የመከላከያውን እግር እየተከታተለ ህጻናትን፣ አረጋውያንን ሳይቀር በጅምላም ይጨፈጭፋል። በጉቶ ጊዲ ወረዳ ወረጃ እርሶ ቀበሌ ትላንት ሰኔ 9 2017 ዓ.ም የተጨፈጨፉት አማራዎች የአገዛዙ ሰዎች በቅርቡም ከመጠለያም አስወጥተው ዳግም ወደ አካባቢያቸው እንዲሰፍሩ ያደረጓቸው ናቸው። በዚህ አካባቢ የሚኖሩ አማራዎች ከዚህ ቀደም በተከፈተባቸው ጥቃት በርካታ ሰዎች የተገደሉ ሲሆን ከጥቃቱ በተአምር የተረፉት ደግሞ ከቤት ንብረታቸው ተፈናቅለው በአማራ ክልል በአማራ ክልል የተለያዩ አካባቢዎች ተጠልለውም ነበር። እነዚህ ተፈናቃይ ወገኖች ከወራት በፊት በአስገዳጅ ሁኔታ ወደ ተፈናቀሉበት አካባቢም እንዲመለሱ ተደርገዋል። ወደ አካባቢያቸው ከተመለሱ በኋላም ራሳቸውን እንዳይከላከሉ ራሱን መከላከያ ሰራዊት እያለ የሚጠራው የአገዛዙ ኃይል ከእንግዲህ እኛ እንላችሁ ምንም አይነት የጦር መሳሪያ መያዝ የለባችሁም በሚል የእንጨት ዱላ እንኳን እንዳይዙ ካደረጋቸው በኋላ በድንገት አካባቢውን ለቆ መውጣቱን ከሚዲያችን ጋር ቆይታ ያደረጉ የአካባቢው ነዋሪዎች ይገልጻሉ። ይህ በሆነ ከቀናት በኋላ የኦነግ ሸኔ ኃይል ወደ ቀበሌው በመግባት ህጻናትን፣ አዛውንቶችን ጨምሮ ያገኛቸውን በሙሉ በአሰቃቂ ሁኔታ በጅምላ እንደጨፈጨፋቸው ከጥቃቱ በተአምር የተረፉ የአካባቢው ነዋሪዎች ለሚዲያችን ተናግረዋል። በትላንቱ ጥቃት የተገደሉ ወገኖቻችን አስከሬን ማንሳት አልቻልንም። በቅርቡ ከመጠለያ ጣቢያ ተመልሰን ዳግም የሰራነው መኖሪያ ቤታችንም በእሳት ተቃጥሏል። እኛም ህይወታችንን ለማትረፍ ወደ አጎራባች አካባቢዎች ሽሽት ላይ ነን ሲሉ ነዋሪዎች ስለ ሁኔታው ለጣቢያችንም አስረድተዋል ተናግረዋል። ህይወታቸውን ለማትረፍ ከሚሸሹት መካከል በተባራሪ ጥይት የተመቱ በርካታ ሰዎች ስለመኖራቸውም ከሚዲያችን ጋር ባደረጉት አጭር ቃለ መልስ የተናገሩት የአማራ ተወላጆቹም የሚመለከቱ አካል በአስቸኳይ ካልደረሰልን ሁላችንም እናለቃለን። ስለዚህ እባካችሁም የቀረነውን አትርፍን ሲሉም የተማጽኖ ጥሪም አስተላልፈዋል። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር እንዲሁም አበይት መረጃዎች አልፋለሁ። ለተከታታይ አምስት ወራት የሰለጠን የነበረው የደጀኑ ዛምብርሃ ብርጌድ ሁለተኛ ዙር ልዩ ኮማንዶን አስመረቀ። በትላንትና ወለት አፋ ባህበ ጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ዘንብራሃ ብርጌድ ለተከታታይ አምስት ወራቶች ሲሰለጥኑ የቆዩን የሁለተኛ ዙር ልዩ ኮማንዶዎችን በትላንትና ወለት በደማቅ ሁኔታ አስመርቋል። በስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ዘንብራሃ ብርጌድ ሁለተኛ ዙር ያሰለጠናቸውን ልዩ ኮማንዶዎች በምትመለከቱት መልኩ በትላንትና ወለት በደማቅ ሁኔታ ሲያስመርቅ በርካታም የፋኖ አመራሮችም ተገኝተው ነበረ በምረቃ ስነስርዓቱ ላይ በክብር የተገኙት እንግዶች የዘንበር ብርጌድ አመራሮችና አባላት እንዲሆን የሃይማኖት አባቶችና የሀገር ሽማግሌዎች የአካባቢው ማህበረሰብ በተገኙበት በደማቅ ሁኔታ ነው የተመረቁት። በስምንተኛ በላይ ዘለቀ ክፍለ ጦር ተመሳሳይ ልዩ ኮማንዶችም ስልጠናቸውን እንደቀጠሉ ናቸው። በዚህ የምረቃ ፕሮግራም ላይ ንግግር ያደረጉት የፋኖ መሪው ለአዲስ አበባ ጉዞም እየተዘጋጀን ነው ብለዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል አፋ በሃ ምስራቅ አማራ ኮር ሁለት ዞበላ አምባ ክፍለ ሮች ሶስተኛ ራያ ሻለቃ ቃኝ ራያ ቆቦ ዞበል ተራራ በር ላይ ታላቅ ጀብዶ ፈጸሞ በአፋ ባህ ምስራቅ አማራኮር ኮር ሁለት ዞበል አምባ ክፍለ ጦር ሶስተኛ ራያ ሻለቃም ቃኝ ራያ ቆቦ ዞበል ልዩ ስሞ ተሮ በር ላይ የፋሽስቱን አገዛዝ ዙፋን ጠባቂ ሰራዊት ኬላ አድርጎ ህዝቡን እያሰቃየ ያለበት ቦታ ላይ ዛሬ ሰኔ 10 2017 ዓ ም ንጋት ላይ ደፈጣ በመያዝ ከ20 በላይ ሙትና ቁስለኛ በማድረግ ታላቅ ጀብዱ በመፈጸም የአገዛዙን ሰራዊት ሽባ አድርገናል ሲሎም የፋኖ ኃይሎች አስታውቀዋል። የብልጽግና ኃይል ለበርካታ ጊዜያት ስንቅና ንብረት እንዳይደርሰው በማድረግ አስጨንቀውት ያለውን ኃይል አመች ጊዜ በመፈለግ በደፈጣ ሙትና ቁስለኛ በማድረግ እንዲሳቀቅ፣ እንዲሰላችና እንዲማረር ብሎም በቀላሉ በውጊያና ያለውጊያም እንዲፈራርስ፣ እጅ እንዲሰጥ እንዲሆን፣ እንዲሁም እየኮበለለ ፋኖን እንዲቀላቀል እያደረጉት እንደሚገኙም የፋኖ ኃይል ሌሎቹም አስታውቀዋል። አሁን በቀጥታ ከጎንደር ወደተሰሙ ሰበር ዜናዎች አልፋለሁ። ከሶስት ቀናት በፊት በደብረ ታቦር ከተማ በጾመ ሐዋርያት ለዛውም በለተ አርቦም በለጠ አንዳርጌ ቆራጡም ከእነ አግሬዎቹን ስጋ እያስቆረጠና እየቆረጠች እንደሆነም መረጃ የደረሳቸው የፋኖ ኃይሎች የአድማ መከላከያ ልብስ በመልበስና ተመሳስሎ በመግባት ኤፍ ዋን በሚሰኝ ቦምብ ጥቃት ማድረሳቸው ይታወቃል። በዚህም ጸዳሉ ደሴ ስታመልጥ ከቆራጡ ጋር የነበሩ ቁማርተኞች ባንዳዎች ወዲያውኑ ጭቃ እንደሆኑም የሚታወስ ነው። ሁሉ ኃይሎችን በመክዳት የአገዛዙን ጦር የተቀላቀለው በለጡ አንዳርጌም ቆራጡ በሚል ስሙ የሚታወቀው ሆስፒታል ገብቶም የቀኝ እግሩን አስቆርጦም ግማሽ አካሉን ቀድሞ ማስቀበሩን አውቀናል ሲሎም የፋኖ ኃይሎች ባወጡት መረጃም አስታውቀዋል። ከሰዓታት በፊትም በክራንች ሲንቀሳቀስ የተመለከቱ የዓይን ማኞች መረጃውን ለሚዲያችን አስታውቀዋል። በዚህም ፋኖን በመክዳት የአገዛዙን ጦር የተቀላቀለው ቆራጡ በፋኖች ጥቃት ምክንያት አካለ ስንኩል መሆኑ ነው የተረጋገጠው አረጋገጠው በዚሁ ጎንደር ላይ ስንቆይ ሌላ ሰበር ዜና ተሰምቷል። ጀነራል አያናቱራ ቱራ ላይ መለስ ተሸኘም በጎንደር ጎርጎራ በተከሰከሰችው ሄሊኮፕተር ላይ ከፍተኛ ጉዳት አስተናግዶ ለሕክምና ወደ ጦር ኃይሎች ሆስፒታል ተወስዶ ለማትረፍ ርብርብ ቢደረግም እስትንፋሱን ማስቀጠል ባለመቻሉም አገዛዙ ቤት ለቅሶም ዋይታውም ደርቷል ተብሏል። ይህ አገዛዙ ኃይል የሚመካበት አሽከርና ሎሌ ሆኖም የአማራን ሕዝብ ሲጨፈጭፍና ሲያስጨፈጭፍ ስቃይ መከራ ሲያደርስ ኑሮ አሁን ላይ የግፍ ጽዋው ሞልቶን በመፍሰሱ ጀኔራል አያን አቱራን ከዚህ ዓለም በሞት መለየቱ ነው እየተረጋገጠው። ጀኔራሉ ከሰሜኑ ጦርነት ጀምሮ እስካሁን ድረስ የመንግስት ቀኝ እጅና ተላላኪ በመሆን ያገዛዙ ታማኝ ተብሎ ቤተ መንግስት ባሉ ሰዎች የሚታመን እንደ ቀኝ እጅ የሚቆጠር ከፍተኛ ወታደራዊ አመራርም ነበረ። በሄሊኮፕተር አደጋው ቀደም ብሎ የኢትዮጵያ ዜና አገልግሎት ካሜራ ባለሙያ አቶ ብዛየው ብርሃኖ መሞቱን መንግስት ሚዲያዎች የዘገቡ ቢሆንም የሌሎች ሙትና ቁስለኞች ፖለቲካው ላይ ከፍተኛ ስብራትንና ውርደት ስለሚያመጣ በከፍተኛ ሚስጥር እንዲያዙም ትዕዛዝ የወረደ ቢሆንም ከፋኖ መረጃ ክፍላችን ማምለጥ ባለመቻሉ የተነሳ የጀነራል አያና ቱራን ሞቱን አረጋግጠናል ሲሎም የፋኖ ኃይሎች ባወጡት መረጃም አረጋግጠዋል። ከዚህ ጋር በተያዘ ከሄሊኮፍተሯ ጋር በተያዘ ማለት ነው በርካታ መረጃዎች ሲወጡ ቆይተዋል። ታዲያ እንቅጩና የተረጋገጠው እውነተኛ መረጃም እጃችን ገብቷል ከነዚህ ጋር በተያዘ በአማራ ክልል እየተደረጉ ስላሉ ውጊያዎችና ከሄሊኮፕተሮች ጋር በተያዘ በርካታ መረጃዎችን ሊያደርሰን ባልደረባይም ጥንቅር አዘጋጅተዋል አድምጠነው እንመለስ በጎርጎራ ሄሊኮፕተር አደጋ ህይወታቸው ያለፉ ሰዎች መታወቅ ጀምረዋል። ትናንት ሰኔ 8 2017 ዓ ም አመሻሹን የሀገሪቱ ከፍተኛ ባለስልጣናትን አሳፍሮ የያዘ ሄሊኮፕተር ከወደፋን ነው በተፈጸመበት የአርፒጂ ጥቃት መከስከሱን መረብ ሚዲያ መዘገቡ አይዘነጋም። ጥቃቱን ተከትሎ የክልሉና የፌዴራል የፕሮፖጋንዳ ኃላፊዎች በፌስቡክ ገጾቻቸው አንዳንዶቹ ምንም አይነት ጥቃት እንዳልደረሰ ሄሊኮፕተርም እንዳልተከሰከሰ ሲገልጹ፣ አንዳንዶች ደግሞ ሄሊኮፕተር መከስከሱን ነገር ግን በፋኖ ጥቃት ሳይሆን በቴክኒክ ችግር ነው በሚል መረጃዎችን ሲያሰራጩ ታይተዋል። እውነታው ይህ አይደለም። በትናንትናው ዕለት ጎንደር ጎርጎራ ላይ በተከሰከሰው ሄሊኮፕተር ህይወታቸው ካለፉ ተሳፋሪዎች መካከል አንዱ የኢትዮጵያ ዜና አገልግሎት ከፍተኛ የካሜራ ባለሙያ የሆነው አቶ ዛየው ብርሃን መኮንን መሆኑ ታውቋል። የካሜራ ባለሙያው ህልፈትን ተከትሎ ምንም እንኳን በሄሊኮፕተር አደጋ መሞቱን ባይገልጽም የኢትዮጵያ ዜና አገልግሎት ዛሬ ሰኔ 9 2017 ዓ.ም የሀዘን መግለጫ መውጣቱን መረብ ሚዲያም ተመልክቷል። በጎርጎራ ነበሩ ከተባሉ ከፍተኛ የመንግስት ኃላፊዎች መካከል ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩና የጠቅላይ ሚኒስትሩ የተረተረት አማካሪው አቶ ዳንኤል ክብረት፣ ርዕሰ ብሔሩ ፕሬዚዳንት ታዬ አጽቀ ስላሴ፣ የፌዴሬሽን ምክር ቤት አፈ ጉባኤው አቶ አገኘሁ ተሻገር የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደና ሌሎች የፌዴራልና የክልሉ ከፍተኛ ባለስልጣናት ይጠቀሳሉ። ከላይ ከተጠቀሱትና የሄሊኮፕተር አደጋው ደርሶባቸዋል ከተባሉት ባለስልጣናት መካከል ከፌዴሬሽን ምክር ቤት አፈ ጉባኤው አቶ አገኘው ተሻገር ውጭ ያሉት በዛሬው ዕለት በባህር ዳር ከተማ ከዚህ ቀደም መርቀው አስጀምሯቸው የነበሩ የልማት ስራዎችን ድጋሚ ሲመርቁና ሲጎበኙ ታይተዋል። የፌዴሬሽን ምክር ቤት አፈ ጉባኤው አቶ አገኘው ተሻገር ግን ትላንት በጎርጎራ ታይተው የነበሩ ቢሆንም ከአደጋው በኋላ ለመታየት ቤታቸው አነጋጋሪ ሆኗል። ትላንት ሰኔ 8 2017 ዓ.ም በጎንደር ቀጠናም ልዩ ቦታው ጎርጎራ ገበታ ለሀገር የተሰኘው ፕሮጀክትን ጎብኝተው በመመለስ ላይ የነበሩ የመንግስት ከፍተኛ አመራሮች ከወደ ፋኖ በተፈጸመባቸው የአርፒጅ ጥቃት ተሳፍረውባት የነበረችው ሄሊኮፕተር መከስከሷን መረ ሚዲያ በለቱ መዘገቡ አይዘነጋም። አደጋውን ተከትሎ የአገዛዙ የፕሮፓጋንዳ ክፍል ሰራተኞች የተለያዩ እርስ በርሳቸው የሚጣረሱ መረጃዎችን ሲያሰራጩ ያሉ ሲሆን ከእነዚህ መካከል አ አንዳንዶቹ ሄሊኮፕተሩ የተከሰከሰው ከወደ ፋኖ በተፈጸመ ጥቃት ሳይሆን በቴክኒክ ችግር ነው የሚል መረጃ አሰራጭተዋል። ናትናኤል መኮንን የተባለው የብልጽግና ምንጣፍ ጎታች የሚዲያ ካድሬን ጨምሮ በርካቶች ደግሞ ከወደ ፋኖ ጥቃት መፈጸሙን ጠቅሰው ነገር ግን ጉዳት አላደርሰብንም በሚል የፋኖን ጥቃት ሲያጣጥሉ ታይተዋል። ሆኖም ግን እነዚህ ያገዛዙ የዲጂታል ሚዲያ ሰራዊት አባላት የተጎዳ ሰው የለም በሚል ያስተባበሉ ቢሆንም ነገር ግን ሕይወታቸው ያለፈ ሰዎች ጭምር እንዳሉ ተጋልጧል። የተቀበራቸው የመረብ ቤተሰቦች ወደ ሌላኛው መረጃችን ግን አለፈን የአማራ ፋኖ ብሔራዊ ኃይሎች ጎንደር ቀጠና የታደለው ብርሃን ክፍለ ጦር ወንድማማቾች ብርጌድ ጎንደር ከተማ አቅራቢያ ጉንብሪት ቀበሌ ክልል ኢየሱስ እየተባለ የሚጠራው ቦታ የነበረ የጥላት ኃይልን ድባቅ መምታቱ ተሰምቷል። ድንገተኛ ፈና ውስጥ የገባው የጥላት ኃይል አብዛኛው ሙትና ቁስለኛ ሲሆን፣ ውስኑ ተበትኖ ራሱን ለማትረፍ ወደ ጎንደር ከተማ አቅራቢያ ውጪ ውሎ ሸሽቷል። ከፊሉም መማረኩ ተሰምቷል። በሌላኛው መረጃችን በዚያው በጎንደር ቀጠና በማዕከላዊ ጎንደር ዞን ጭልጋ ወረዳም ሰራባ ተብሎ በሚጠራው አካባቢ በነበረው የአገዛዙ ወታደሮች ካምፕ ላይ ምክንያቱ ባልታወቀ የእርስ በርስ አለመግባባት በስብሰባ ላይ የነበሩ ታጣቂዎች ተኩስ ከፍተው እርስ በርሳቸው መጋደላቸው ተሰምቷል። በዚህ ተኩስን ከሰባት በላይ የሚሆኑት ሲገደሉ በርካቶች መቁሰላቸው ታውቋል ሲል የአምራፋነው ብሔራዊ ኃይሎች ጎንደር ቀጠና የህዝብ ግንኙነት መምሪያ አስታውቋል። የስርዓቱ ወታደር ንጹሃንን መጨፍጨፉ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ላስታ ሳምኖ ከወርቅ በሚንቀሳቀስባቸው ቦታዎች ላስተናግዳን ቀጠና ላይ የፋኖን ምት መቋቋም ያቃተው የአገዛዙ ኃይል ንጹሃንን በአሰቃቂ ሁኔታ መግደሉ ተሰምቷል። ሰኔ 7 2017 ዓም ቅዳሜ አራት ሰዓት ገደማ ከላሊበላ ከሙጃ ማርያምና ከባር ተሰባስቦ የመጣውን መከላከያ የተከዜ ክፍለ ጦር ፋኖ በደፈጣና በመደበኛ ውጊያ ከባድ የሆነ ሽንፈት ያከናነቡ ሲሆን የገዛዝ ጦር በላስተ ወረዳ 021 ጠፈላማይ ቀበሌ ላይ በመግባት አርሶ የአምስት ቤተሰብ አስተዳዳሪ የሆኑት አቶ ብራቸው ሰጥየ፣ አርሶ አደርና የሶስት ቤተሰብ አስተዳዳሪ የሆኑት አቶ ብርሃን ሲሳይ እንዲሁም አርሶ የስድስት ቤተሰብ አስተዳዳሪ የነበሩትን አቶ አበበ አስቆን በአሰቃቂ ሁኔታ መግደሉ ተሰምቷል። ከዚህ አልፎ የተወር ስላሴና አስተር ታሪክ ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ ካህን የሆኑትን ዲያቆን ደረጀ መላኩና ዲያቆን መልካሙ መለሰን ቅዳሴ ቀድሰው ሲወጡ ከኢትዮ ኢትዮጵያዊነት ሞራልና ስነልቦና ባፈነገጠ መልኩ ቄሱ መነኩ ሲሆን መልካ ምድሩም አብሮ እየተዋጋን ነው በማለት በራሱ ዜጋ ጭካኔ በተሞላበት ሁኔታም በጩቢ ያርደው አፍንጫቸውን በመቆራረጥ አይኖቻቸውን ጉልጉሎ አውጥተው ኢሰብአዊነት በተሞላበት ሁኔታም አምስት ንጹሀንን በሚዘገንን መልኩ መጨፍጨፋቸውን ምራፋን ነው ብሔራዊ ኃይሎች ወሎ ቀጠና ላስታሳምነው ኮር ህዝብ ግንኙነት መምሪያ አስታውቋል። በተያያዘ ዜና የላስታሳምነው ኮር ባንታባተ ክፍለጦር ደጃዝማች ዋክሹማድማሱ ሻለቃ የተቃጣበትን በመስበር ታላቅ ጀብዱ መፈጸሙ ተሰምቷል። ሰኔ 8 2017 ዓ.ም በመቄት ወረዳ አርቢት ሚካኤል ላይ ሻለቃው ህዝብን እያወያየ ባለበት ከፍላቂትና ከጋሸናም የመከላከያ ኃይል የመጣ ቢሆንም ቀድሞ መረጃው የደረሳቸው ነብርባሎቹ ቦታ በመያዝ ከጋሸና ብሬን ስናይፐር በፓትሮል ጠምዶ የመጣውን ኃይል ብሬን ተኳሹን ቀድሞ በመምታት ሲበትኑት በገላ ደጀን ገጣጢ ተራራ አድርጎ ሲፈረጥት አራት ሙት፣ ሁለት ቁስለኛውን ይዞ ተመልሷል። በዚህ የተበሳጨው ያገዛዙ ዙፋን አስጠባቂ ኃይል ህዝቡና ባህር ዛፉ ላይ የድሽቃና የከባድ መሳሪያ ውርጅብን ሲያርከፈክፍ መዋሉ ተሰምቷል በሌላ አቅጣጫ በዚሁ ቀጠና ሰኔ 8 2017 ዓ ም አመሻሽ ከጋሸና ወደ ጣጃ ሁለት ሲኖ አንድ አይሱዙ ሁለት ፓትሮል አንድ ዙ 23 ይዞ የመጣውን ኃይል ጅግራ መጫሪያ ከምትባለው ቦታ ላይ ደጃዝማች ዋቅሽም አድማሶ ሻለቃ ሶስተኛ ሻምበል ደፈጣ በመያዝ አይቀጡ ቅጣት በመቅጣት ወደ መጣበት ጋሸና አስኮብልለውታል በዚህ የተበሳጨው ያገዛዙ ኃይል የጣጃ ከተማ ነዋሪዎችን እየደበደበና አያንገላት እያንገላት ተይዞ ሂዷል። በሌላ ዜና መንበረ ስልጣኑ ከእጁ እየወጣ መሆኑን የተረዳው የብልጽግና አገዛዝ ንጹሐን እያፈሰ በግዳጅ ወደ ማሰልጠኛ እየወሰደ መሆኑ ተገልጿል። ሰኔ ሰኔ 9 2017 ዓ ም በላስታ ቅዱስ ላሊበላ ከተማ ከጧት ሁለት ሰዓት ጀምሮ ጎዳና ላይ የሚገኝ ወጣቶችን በግዳጅ እያፈሰ ወደ ማሰልጠኛ ካምፕ ለመውሰድ በዝግጅት ላይ ይገኛል። ከታፈሱ ወጣቶች መካከል ተማሪዎች፣ የጉልበት ሰራተኞች፣ የአብነት ትምህርት ቤት ተማሪዎች እንደሚገኙበት ታውቋል። በመጨረሻም አድማጭ ተመልካቾቻችን ከዚህ ከፖለቲካ ጋር በተያዘም የቀድሞ የኢትዮጵያ ታዋቂ ኮሜዲያኖች ከአማራና ከኦሮሞ ፖለቲካ ጋር በተያዘ አንድ መነጋገሪያ የሆነም ቀልድ ቀልደዋል። ከዛ ጋር በተያዘ ቺንቀልድ እንጋብዛችሁና እናብቃ። አዳም አዳም አዳም፣ ምኑ ነው? ዘሩ ምንድን ነው? አዳም ጎጃሜ ነው። አዳም ጎጃሜ ነው። አዳም ጎጃሜ ነው። ወደርክም ቀላም ስለዚህ ሁላችንም የአዳም ዘሮች ጎጃሚዎች ነን። የአዳም ዘሮች ሁላችንም ጎጃሚዎች ነን። ስለዚህ አዳም ጎጃም ነበረ። አዳም ከሄዋን ጋር ይኖር የነበረው ጎጃም ነው። ስለዚህ እያንዳንድ ጎጃሜ ነህ። አረ ታሪክ አዝናናኝ። አሁን በጣም ወደ እንትን ጨዋታ እየመጣ ነው። እነሱ ፈረግ ለመስራት ስንት ታሪክ አዲስ ታሪክ ጽፎ የለኔ አንተ አዳም ጎጃሜ ነው ብለህ ብትምባል ይከለክላል? ስንት ኢትዮጵያ፣ ኧረ በእናትህ ስንነጋገር እንጂ ለእኛ ሲሆንማ አዲር ሰጦን እንጂ እኛም አዲስ ታሪክ ህንጻፍ። አዳም ጎጃሜ ነው። አባይ አይገርም አዳም በኤደን በረሃ በነበረ ሰዓት ይላል። ኤደን ማለት ኤደን ገነት ማለት ጎጃም ነው። ግዮን ውስጥ አዳም የኖረው ታዲያ ጎጃም ነው፣ ጎጃሜ ነው። እንደክ ደክ ደክ

አርባ አርብ ይማር ዋቃ ታምሮ እዋቃ አንዱን ከውሃ ወጣ ስንጠቀው ጣውላ ቤት ላይ ከዛ እንደዚህ ዞር ብሎ ሲያየው ነው እኮ፣ እንደዚህ ዞር ብሎ ሲያየው አስተምሩን። እውነተኛ ታሪክ የተማራችሁም ሰዎች እስቲ አሳውቁልኝ። እኛ ቀም ገና ልጆች

ፍርድ ቤት በስንት ጣሙ ዘጋኝ። ሐርቫርድ ኧረ በስመ አብ! ሐርቫርድ ነው የተማረው ወይስ አልበርድ? አልበርድ የሚል ጦርነት አልበርድ ነገር ያልበርድ ቂማ አልበርድ ነው ይስፋው። እና ጥሩ ነው ለማንኛውም መዋደድን የመሰለ ነገር የለም። በመዋደድ ውስጥ ብዙ ነገር ይገኛል። በመከባበር ውስጥ ትልቅነት አለ። በመዋደድ ውስጥ እድገት አለ። በመዋደድ ውስጥ መተጋገዝ መከበር አለ። በመዋደድ ውስጥ መፈራት አለ። ስለዚህ መዋደዳችን ይበልጥ አንድ ያደርገናል። መዋደዳችን ጀግና ያደርገናል። አንድ ላይ መሆናችን ያስከብረናል ያሳድገናል እንጂ አሁን እናንተ የምታደርጉት የሚያሳድገንን ነገር አይደለም። እየበተናችሁን፣ በጣም እያጠፋችሁን ምናምን የሆነ ነገር እያደረጋችሁ ነው። ስለዚህ መዋደዱ ይሻላል።